ግን ኢሳያስ አፈወርቂ የምትጠይቀው እና ኤርትራያኖች የምትጠይቃቸው እሺ ሊሉ ይችላሉ በዚህ ጉዳይ ላይ። ከዛ ውጪ ግን አብይን በተመለከተ ያለው ነገር እኔ ባለኝ መረዳት እኔ ባለኝ መረዳት አብይን የሚቃወሙ ኃይሎች ኤክስክሉዲንግ ቲፒኤልኤፍ ከዛ ውጪ ያሉት ኢንተርናሊ ያለው ፕሮብለም ሌፍት ኤንድ ራይት ሰዎቻችን ወይም ደግሞ ዜጎቻችን የወጡበት ማህበረሰብ መከራ ላይ ስለሆነ ያንን ችግር የማይፈታ ከሆነ ነው እንጂ ብሎ ያሉት የናሽናል ኢንተረስትን አሳልፎ በመስጠት ነው የሚለው ነገር አላምንበትም። ለምሳሌ ኤርትራን የአሰብን ጉዳይ ወይም ደግሞ የባህር በርን ጉዳይ ፋኖም ብትለው በተደጋጋሚ አንተ ጋር መጥቶ የሚያወሩት ነው አይደለ? መጀመሪያ ችግራችንን ከፈታን በኋላ የዛን ጉዳይ ይደርሳል የሚል ሐሳብ ነው ያለው። በኦሮሚያን በኩል ብትሄድ የኦሮሚያ ኃይሎች አተሰማም ሚዩት ነው እሱ እኮ ብዙዎቻችን ያልገባን እነ ማይኮ የሚሉት የሻቢያ ደጋፊዎች የሚሉት እኮ ነው። አሁን ፍንትው ያደረኩት ውይይት እንድታደምጡ የማደርገው አንድ የሻቢያ ደጋፊ እዚህ ጋር ባስገባል። ኮንክሉዲንግ ሳያሳፍ ወርቂ መጀመሪያ ችግርን ፍታ ነው የሚለው። እራሱ የፈጠረውን ችግር የትኛው ነው የምትፈታው? እስከ መቼስ ነው ችግር እየፈታ የምትኖረው? ወይ ለኳሹን ማስታገስ አለብህ ወይ ዘላለማ ለምን ችግር እዚህ ጋር ሰሜን ላይ ችግር ተነሳ ሲባል ታጠፋለህ፣ ደቡብ ላይ ታጠፋለህ፣ ምስራቅ ላይ ይሰጠዋል። አጀንዳ በአጀንዳ እየሰጡ በሀገራዊ ጉዳይ ላይ እንዳታስብ ያጦዘዋል። የብሔሮች ጉዳይ የታጣቂ አንዳንዱ ታጣቂ ቡድን የሚዋጋው ጦርነት የራሱ መሆኑን እንኳን አያውቅም። አንድ ባንድ ብጠይቃቸው አያውቁም። ምናልባትም ለኳሹን ካጠፋ እዚህም እዚያ የምታያቸው ታጣቂ ኃይሎች ሲከስሙ ታያቸዋለን እንጂ ለምን መሰለህ የሚመግባቸውን ስለምትቆርጥባቸው ማለት ነው ከዛ ጻጻር እንዴት አላየሁም ለማለት ነው አሁንም እኔ እዚህ እንግዲህ አንተ ቤት ውስጥ መዋያት ከጀምርን ኦልሞስት ከሁለት ዓመት በላይ ነው የሚሆነው ትልቁ ግልፀኝነት የጎደለው ነው እያንዳንዳችን ምን እንደምንፈልግ ራሱ ግራስ እስከሚያጋባይ ድረስ ማለት ነው ምናወራቸውና ምን ሆናቸው ነገሮች የተለያዩ ናቸው እኔ አሁን እዚህ ጋር የኤርትራ እና የኢትዮጵያ ህዝቦች እንደ ህዝብ ጦርነቱስ መግባት ፈርታይል ግራውንድ የሚፈጥረው ለውነሱ ሳይሆን በዙሪያቸው ላሉ ሀገራት ነው። ኢትዮጵያ ባልካን አይዘን እንደ ለምሳሌ ሶማሊላንድ እና ሶማሊያ ጥያቄ አላቸው። አለም ኢትዮጵያ ላይ፣ ሳውዝ ሱዳን ጥያቄ አላት። ሱዳን እንኳ ብትቀርማ፣ ሱዳንን በጣም ፖቴንሻል ተሆንብናል ብለን የምናስባት ሱዳን ነበረች። ሱዳንን በነበረው ኮንስፓሪሲ ለሁለት ሀገር ተከፍላለች። አሁን ሳው ሱዳን ደግሞ ከኛ ወደ ኋላ አትልም። ትላንትና እኛ ጆን የመንግስቱ ኃይለ ማርያም መንግስት ሚዛን ተፈሪ ላይ ሆስፒታል ሰርቶ ለጆንጋራንግ ማለት ነው ሲረዳው የነበረው ነፃነቱን ነጻነቱን እንዲያገኝ ነበረ ከሰሜን ሱዳን እንዲለይ ማለት ነው። ከሰሜን ሱዳን ኢሚዲየትሊ ከተለዩ በኋላ የኢትዮጵያን ጉዳይ በተመለከተ የሚያዩት ስቲል ጥያቄ አለ እንደሚሉት እነሱን የሚመስሉ ማህበረሰቦችን ወደ ራሳቸው ማስገባት ይፈልጋሉ። ኤሪያው ፈርታይል ነው፣ ጎልድ ያለበት ኤሪያ ነው። የባሮ ወንዝን ይፈልጉታል። ስለዚህ ጦርነቱ እንዲነሳ የሚፈልጉ ኃይሎች በአብዛኛው የኢትዮጵያን አደጋ ላይ የሚጥል እንደሆነ ያውቃሉ። እኛ ደግሞ we have to be wise እንደ ህዝብ ማለት ነው። 135 ሚሊዮን ፖፑሌሽን አለን ብለን ስንል 135 ሚሊዮኑን ለጦርነት ማግደን የዜሮ ሰም ፖለቲክስ ለመጫወት አይደለም። በኢትዮ ኤርትራ ጦርነት ምንድን ነው ያደረገው? ስንት ሰው ነው የሞተው? ምን አገኘን? ምንም አላገኘንም። በአየር ላይም የተከለለ ነገር የለም። በምድር ላይም ምንም ለውጥ የመጣ የለም። የአልጀርስ ስምምነቱ ስቲል የፕሮግራማችን አንዱ አካል ነው። የአልጀር ስምምነት እስቲ እነ ማይኮ ኢን ኬር አባውት ማይኮ ሰምዌር ዩሮፕ ነው የሚኖረው፣ ገብቷል፣ እዛ ጋ ያለውን ነገር የሚረዳው የሱ የፖለቲካል ኢጎን ማሳጅ የሚያደርግበት አጀንዳ ነው እንጂ የሚፈጥረው ሪሊ የኤርትራ ህዝብ አሁን ባለበት ሁኔታ ጦርነት ቢነሳ ምን ይፈጠራል የሚለው ነገር አይነግርህም። ስለዚህ በዛ መልኩ ነው መታየት ያለበት። እና እኔ የኢትዮጵያ መንግስት ኢንተርናል ያለውን ፓወር ኮንሶሊዴት ማድረግ ከቻለ ችግሮቹን መፍታት ከቻለ በጄኒዩን በሆነ የዲፕሎማቲክ ሪሌሽንሽፕ የኛ ችግር መቀረፍ ይችላል ብዬ አምናለሁ። ፖለቲካል ኢኮኖሚክ ኢንተግሬሽን የሚያስፈልገን እንጂ ጦርነቱ ውስጥ ገብተን የማንም መጫወቻ መሆን የለብንም ነው የምለው። አመሰግናለሁ። ቴንክ ዩ። ብዙ ጊዜ የታጣቂ ቡድኖች ውስጥ ያሉ ከሀገር ውጭም ያሉ ፖለቲከኞች በተደጋጋሚ ሲናገሩ የምናደምጣቸው የቲፒኤልኤፍ ሰዎችንም የፋኖም ኦነግም ሌሎችን የምታደምጧቸው፣ መጀመሪያ አገር ቤት ያለውን እሳት ማጥፋት አይቀድምም ይላቸዋል። ሻቢያዎችን የምሰማቸው፣ መጀመሪያ አገር ቤት ያለውን እሳት ማጥፋት አይቀድምም ይላቸዋል። ጥያቄው እሳቱ የሚለኩሰው ማን ነው? ቤታችሁ ውስጥ የሆነ እህላችሁን የሚበላ አይጥ ካለ፣ ሁልጊዜ አይጥ በመግደል አይጡን አታጠፈው አይጡ የሚገባበትን ቀዳዳ መድፈን አለብን። ቀዳዳውን የሚከፍተው ደግሞ ሌላ ሰው ከሆነ ያ ከፋቹን ታስታግሰዋለህ። መጀመሪያ ሀገር ቤት ያለውን እሳት ማጥፋት አይቀድምም ካላችሁ ኦኬ፣ እሳት እንዳለ ተማምነናል። እሳቱን የሚለኩሰው ማን ነው? እሳት ለኳሹን ታጠፈዋለህ። እሳት ለኳሹን ስታጠፋ እሳቶቹ በራሳቸው ጊዜ ይጠፋሉ። አንዳንዶቹ በራሳቸው ጊዜ የሚጠፉ ናቸው ምክንያቱም ህልውናቸው ፊድ የሚያደርጋቸው ወይም ደግሞ ወይላኪያቸው ወይም ደግሞ ያዛዣቸው ሊሆን ይችላል። ይህን ደግሞ ፐርፐዝ ሊ እኔም እንደ አንድ ኤርትራዊ ብ ለምሳሌ ኤርትራዊ ብሆን ኢትዮጵያ በኢኮኖሚ እንዳታድግ ሰላምና መረጋጋት እንዳይኖራት ከዚህ የተለየ ላደርግ አልችልም። ወይ ኦሮሞ ስገባለ፣ ወይ አማራ ስገባለ፣ ወይ ሳት አነዳለው ምክንያቱም ኢትዮጵያ እንደ ሀገር ጠንካራ ከሆነች ፊታችንን በቀጠናው ዙሪያ ላይ ልናዞር ነው ማለት ነው። ባህር በር ከሌለን የባህር በር ልንጠይቅ ነው ማለት ነው። ያ እንዳይሆን ደግሞ በተቻለ መጠን ወደ ጥሞና እንዳንመጣ ጥሞና የመስለብ ስራዎችን የሚሰሩ አካላቶች ሊኖሩ ይችላሉ። የግብፅን ጉዳይ ማስታገስም ያስፈልጋል። በዋነኛነት የግብፅ ጉዳይም ቅድም ጸዲ እንዳለችው ከዛ በፊት ምን ሲናገር ምናልባት ከሰማችሁ የግብፅ በተቻለ መጠን ግብፅን ራሱ አደብ ማስገዛት የትኛውም የፖለቲካ ፓርቲ ሀገሬን ያስተዳደር የትኛውም ስልጣን ላይ ይውጣ፣ የመጀመሪያ ተቀዳሚ ተግባሩ ግብፅን እራሱ ማንበርከክ መቻል ለትውልድ የሚጠቅም ነው። በቃ አለቀ። ከዚህ በኋላ የሚመጡ ልጆች ጥርጊያውን ማመቻቸት ነው። የመጀመሪያው ነገር መጀመር ነው። ፖለቲከኛ ሁሉም ሁሉንም ጀመር፣ አትጨርሰው። ስለዚህ እንደ ሀገር መቀጠል ካለብን ለሀገር አንድነት፣ ለብሔራዊ ጥቅማችን ህልውና አደጋ የሆኑትን መጀመሪያ ለይተን ማወቅ አለብን። ከዛ ካሪኩለም ቀርጸን በትምህርት ቤት ደረጃ ማስተማር ካለብን ከኪንደር ጋርተን ጀምረን ግብፅ ታሪካዊ ጠላታችን ናት ተማሪዎች መማር አለባችሁ። ልክ እነሱ በሕፃናት ሙያ ትምህርት ቤት አባይ ይዝ ናይል ናይል ይዝ ኢጅፕት ኢጅፕት ይዝ ናይል ብለው እንደሚያስተምሩት ፕሪያምብላቸው ላይ እንዳስቀምጡት ሁሉ እኛም ግብፅ ታሪካዊ ጠላታችን እንደሆነች በየትምህርት ቤቱ በየቸርቹ በየስብሰባ ማዕከሉ ወላጆች ለልጆቻችሁ መናገር አለባችሁ። እኔ ያ ነው የሚታየ። በተረፈ በብሔራዊ ጥቅማችን ዙሪያ ላይ ምንም አይነት ድርድር ሊኖረን አይገባም። እኛ እናልፋለን፣ ትውልድ ግን መቀጠል አለበት። በዛው ነው እኔ ምረዳው፣ ሁላችንም በዛ ብንረዳ ደስ ይለኛል። መሐመድ ከልብ ነው ማመሰግነው። ከመሐመድ ቀጥሎ አይ ቲንክ ማይኮ ነው። ከዛ ወደ አዲስ የመጡት ሰዎች እኔ ካወራሁ በኋላ እኔ ቆየሁ። ኦኬ፣ ከማይኮ ቀጥሎ ነው። ከአያና ቀጥለው ኤርትራ። ከዛ እየተነበርክ ከዛ አስተካክሏሉ። ሰዎች ስለሚገቡ ይቀድማል። ቴዲ የኢትዮጵያ ችግር ኤርትራ የምትፈጥረው ችግር ኤርትራ ኢትዮጵያ አንድ እንድትሆን አንድ ከሆነች ለኤርትራ ስለምታስፈራት ኤርትራያኖች የሚፈጥሩት ችግር ምንም የለም የኢትዮጵያ ችግር የኢትዮጵያ የሀሰት ታሪክ ነው፣ ናሬቲቭስ ነው። ሲወርድ ሲወዋረድ የመጣ ናሬቲቭስ በውሸት ነገር ላይ የተገነባ ብዙ እንትን ዛሬ ላይ ላይ ማስተካከል ኤርትራውያን ሳይሆን የሻቢያ መንግስት እንደ ፓርቲ ነው ያወራሁት ነው። ዶን ወሪ ዶን ወሪ እዚህ ጋር አሁን ዛሬ ላይ አሁን ዝም ብለህ ሁለት ብርጌር ናህመዱ ሁለት ኤርትራ ተቃዋሚ ምናምን አምጥተህ እዚህ ጋር ቁጭ ብታደረገው ራሱ ይሳያስ አፈወርቂ የመጣ ነው ይመስል እና ምንም ሻቢያና ኤርትራዊ አንድ ሳንቲም ግልባጭ ነ የኢትዮጵያ ችግር ኤርትራዊው ሻዕቢያ አይደለም። የኢትዮጵያ ችግር የኢትዮጵያ የሐሰት ናሬቲቭ የውሸት ታሪክ በሐሰት ላይ እየተገነባ ኢትዮጵያዊ ማንነት ብራቫዶ፣ ይሄ በቃ እኔነኝ ባይነት ምናምን ያ ዛሬ ላይ ለኢትዮጵያ ችግሯ ነው። ሁለተኛው ደግሞ ኮንስቲቱሽኗ ነው። ያ ነገር ላይ የኢትዮጵያ ሕዝብ እርስ በርሱ ተስማምቶ ካልሰራበት ዘላለም ዓለማችሁን ሻቢያና ግብፅ እያላችሁ ዝም ብላችሁ እንትን ብታደረጉት ምንም እርስ በርስ ነው የምትባሉት። ወደኛ አታምጡት ችግራችሁን። አንድ እህታችን ግን ቅድም በቃ ኤርትራውያኖች ሲያድጉ አማራ ጠላትህ ነው ገዳይህ ነው ምናምን እየተባሉ አደጉ ምናምን። ኤጌን እንደዚህ አይነት ውሸት ነው እናንተን የሚገላችሁ። ኤርትራዊ ለኢትዮጵያ የወር ለአማራ ጠላቱ ሊሆን አይደለም ሊገለው የመጣው አማራ በደርግ ጊዜ የሚሆን በኃይለሥላሴ ጊዜ የኤርትራን ምድር የረገጠ የሸዋ ሰው በሙላ ከኤርትራውያን እናቶቻችን ጋር ተጋብቶ ልጅ ወርዶ በሰላም እስከዛሬ ደስ የልጅ ልጅ ያዩ ሰዎች ናቸው። የተማረከ የኢትዮጵያ ወታደር የማረከችውን ጀግና የሻቢያ ወታደርን አግብቶ ዛሬ የትልቅ ሚዲያ ባለቤት ምስክርነቱን እየሰጠ ነው። ሶ፣ ይሄ ኤርትራዊን ዲሞናይዝ ለማድረግና ለማሳይጠን አማራ ጠላትህ ኤርትራዊ ነው እንደዚህ አድርገዋል ብላችሁ ከአማራው ጋር ስክራች ልታደርጉ ምናምን ምናምን ነገር ዛት ሰው አይገባችሁ። ኤርትራውያኖች እንደዚህ ያደረጉን አለ፣ በእንደዚህ አይነት ሜንታሊቲያችሁ ለእናንተ ሪፕላይ የሚሰጥ እንጂ የራሳችሁ ውስጣችሁ ነው፣ አይምሯችሁ፣ ጭንቅላታችሁ፣ አስተሳሰባችሁ ጠላታችሁ ነው ከአስተሳሰባችሁ ጋር ነው መታረቅ ያለባችሁ። ጸዲ አሳቀች። የኢትዮጵያ ሕዝብ እኮ የሪፈረንደሙ ጊዜ አልተጠየቀም። ሪፈረንደሙን አልመ በየት ሀገር ነው ሰላሳ ዓመት ሙሉ ስትቀጠቀጭው የነበረውን ህብረተሰብ አገሩን በጦርነት አሸንፎ መጥቶ ከያዘ በኋላ ለኢትዮጵያ ሕዝብ ሪፈረንደም አድርግ እንትን እንድናደርግ ብሎ የሚሰጣለ ወይስ፣ ከዚህ በፊት አለም ላይ እንደዚህ አይነት ኤክስፒሪየንስ አለ? እኔ ይሄ ኢትዮጵያዊ ለኢትዮጵያዊ የተለየቅ እንትን ልትሰጡት የምትመስለው የምትፈልጉት ነገር በጣም ይገርመኛል። ትላንትና ትላንትና እንግሊዝና ስኮትላንድ ስኮትላንድ ብሬግዚት ብላ መውጣት የምትፈልግበት ሰዓት ላይ የእንግሊዝ ህዝብ አልመረጠም። የተጠየቀው የስኮትላንድ ህዝብ ብቻ ነው። አር ዩ ጎይንግ ቱ ሪሜይን ኦር ኤግዚት ነው የተባለው። የዩናይትድ ኪንግደም ህዝብ አያገባውም። እነሱ ናቸው የመረጡት የመረጡት ካሄድ ሬፌሬንደም ዴፊኒሽኑ ህዝብን ጥያቄ ጠየቀ የህዝቡን መልስ ማግኘት እሱን ለማለት ነው ሶ ሬፌሬንደም አልተጠየቀም ሲባል ለአንድ ሎክድ መሆን ትፈልጋላችሁ ተብለን እኛ አልተጠየቅንም ማለት ነው። ሬፈረንደም ደፊኒሽኑን ብቻ እንድታየው ፈልጌ ነው ማይኮ። ያ ግን በነገራችን ላይ ክልል ለመሆን ስትፈልግ ህዝባዊ ውሳኔ ታደርጋለህ። ሀገር ለመሆን ስትፈልግ ግን የኢትዮጵያውያን ፍቃድ መጠየቅ አለበት። ይህን ህገ መንግስቱ ጸሐፊዎችም ተናግረውታል። እነ መለስ ዜና የራሳቸው መለስ ዜና። በዚህ አጋጣሚ አንድ ነገር ልንገር። መለስ ዜና መለስ ዜና ብዙ ጊዜ ዩሲ እንደዚህ አይነት ብዙ ኢትዮጵያ ውስጥ እንደዚህ አይነት ናሬቲቮች አሉ። መለስ ዜናዊ አሁን እነሱ ናቸው መጥተው ሁለቱ ትግሬዎች ተስማምተው ምናምን፣ መለስ ዜናዊ ያስገነጠለ፣ መለስ ዜናዊ ለቡትሮስ ቡትሮስ ጋሊ ደብዳቤ ጽፎ ለኤርትራ እንትናጠ። ይህ ሁሉ ሀሰት ነው። መለስ ዜናዊ ለተባበሩት መንግስታት ድርጅት በሰዓቱ ለነበረው ለቡትሮስ ቡትሮስ ጋሊ ያለው ነገር ቢኖር በዛ ሰዓት 91 ዓመተ ምህረት ላይ የኤርትራ ህዝባዊ ግንባርነት ኤርትራ አስመራ ገባ። እስከ 93 91 ላይ ነው። ኢንፋክት ሪፈረንደሙን አድርገ የተባለው ከተባበሩት መንግስታት ድርጅት እስከ 93 ዓመተ ምህረት ግን የኤርትራ ህዝብ በደንብ ሁሉን ነገር ከተረዳው በኋላ 93 ላይ ሲያደርግ መለስ ዜናዊ እንደ አንድ ኢትዮጵያዊ መሪ ኦኬ እነዚህ ሰዎች ሪፈረንደም የሚያደርጉ ከሆነ ሪፈረንደም እንደመሆኑ እንዳይጨበረበት የተባበሩት መንግስታት ድርጅት የአውሮፓ ዩኒየን፣ የአሜሪካ ዩናይትድ ስቴትስ ኦፍ አሜሪካ በተገኙበት ይሄ ነገር ይደረግ ምርጫው ፌርና ዲሞክራሲያዊ ዲሞክራሲ መሆኑን የሚጽፉ ደቂቃ እምፖዝ አድርግና፣ አንድ ጥያቄ ልጠይቅ። ያ ሁለት የባህር በር ይዘ ያ ትልቅ ሕዝብ ያላትን አገር ላንድ ሎክ ዳርገ እንደው ዝም ብለህ አንተ አሁን በኢትዮጵያውያን ሳይድ ብትሆን ሊሄድ ነው እና እናንተ እንደምትሆኑ ትሆኑ እንደ ፍጥርጥራችሁ ምናምን በቃ ተከራይታችሁ ምናምን ብለህ ስትሄድ ወይም ደግሞ እኛ እንገነጠላለን የባህር በሩን ይዘን እናንተ ደግሞ እንደ ሌላ አካል ሆናችሁ ተከራይታችሁ ብሩ ለእኛ ስጡን እና እያከራየን ኢኮኖሚያችን በዛ እንደጉም የሚል አካሄድ ነው። ቤዚካሊ ከዚህ ውጭ አካሄድ የለውም። ይ እንደው አንድ እንደው አገር የሚያስተዳድር ሰው እንደዚህ አይነት ሐሳብ ሊያመጣ ይችላል ወይ ታስባለህ? ፌር ነው ብለህ ታስባለህ? እንደው ሌላ አይቀር፣ አሁን ለጊዜው ለዚህ ሰከንድ ኤርትራ መሆንን እርሳውና ይሄ ውሳኔ ትክክለኛል። ኦኬ፣ እንደዛ ብዬ ላስብ የምችለው ኢትዮጵያ ከዚህ በፊት የባህር በር የነበራት ሀገር ሆና ቢሆን ኖሮ፣ በታሪክ አጋጣሚ ኢትዮጵያ የባህር በር ሆኗት የነበራት ሀገር ሆና ቢሆን ኖሮ፣ ይሄን ሀሳብ አለን ኢትዮጵያ የባህር በሩን ፎር ዘ ፈርስት ታይም የተጠቀመችው ከ1953 ኃይለስላሴ የኤርትራን እንትን ዲዞልቭ አድርጎ አኔክስድ ካደረገ በኋላ ነው። ኢትዮጵያ ፎር ደፈርስ ታይም በባህር ኃይል ታሪክ ውስጥም የባህር ኃይልም የነበራት ከዛ በፊትም ኖሯት አያቅም። ባህር ላይም ኖራ ኤርትራ ከተገነጠለች በኋላ እስከ ቅርብ ጊዜ ድረስ አሰብ ራሱ በኢትዮጵያ ስር ነበር። ኤርትራ ከተገነጠለች በሪፈረንደም ከሄዱ በኋላ እስከ ቅርብ ጊዜ ድረስ አሰብ ራሱ በኢትዮጵያውያን ቁጥጥር ስር ነበረች። እንደዛ እሷ አንተ እንደዛ አይደለም። ከ1991 እስከ 1998 ዓመተ ምህረት ላይ የኤርትራ መንግስት ለኢትዮጵያ በጣም እየተመቻቸ የከስተም እንትኑ ለኢትዮጵያ በሚመችው ራሳቸው ሊያስተዳድሩት የሚችሉት የከስተም ሲስተም አሰፖርት ላይ ሰጥቷቸው ነበረ። እሄ ይላል የሰጠናቸው ቀጠናው ላይ ጎረምሶች ስላሉ እነሱ ደግሞ የሚያስታግስ ነገር ከሌለ ዞሮ ዞሮ የባህር በሩንም ብንይዘው ሸቀጥ ምናስገባው ምናስወጣው አዳሩ በዛ ነው እና ምንም ማድረግ ስለማንችል ነው ፊታችንን ፈርተን ወደዛ ይዞር ነው ይላል። መለስ ዜናዊ ሊትራሊ ቃል እንደዚህ ነው። ምን አለ መሰለህ፣ ኤርትራ ለጎረምሶች ብለን ጎረምሶች ስላሉ እዛ አካባቢ ያው በቃ መውጣት መግባትም ስለማንችል ስለምንፈራ ብሎ ነው ቃል በቃል የተናገረው ነው። አስደምጠ ንካላቸው ሁ አስደምጥ እችላለሁ ከፈለግ። ምን አለ መሰለህ፣ 1991 ዓ ም ኤርትራ ደሆል ኤርትራ ስትቆጣጠር አሰብም ምንም ምንም የጨመረ ነው። ኢንፋክት 1991 ብቻ ሳይሆን 2000 ዓመተ ምህረት ላይ ሁላ የአልጀርሱ ስምምነት ላይ ሁላ የኢትዮጵያ መንግስት የፈረመው ያንኑ የጣሊያን ኮሎኒ የሆነችኋል ኤርትራን ድንበሯ ይሄ ነው በሚለው ላይ ሁላ ተስማምቶ ይተ ኤጌን 202 ዓመተ ምህረት ላይ የተፈረመ ነገር ነው። በዛ የሚያስጨቃጭቅ ነገር የለውም። ኤኒዌይስ ይሄ አንድ ነገር ግን እኔ የሚያሳስበኝ ምንድን ነው፣ ይሄ በኢትዮጵያኖች በኩል አሁን አሰብ ምናምን ነገር የሚባለው ነገር አዴ ሊ የእውነት ጂኦፖለቲክሱን ተረድተውት ነው? በዚህ ጉዳይ ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ ተጠቃሚው ማን ነው? ኢትዮጵያ በህግ አሰብ ላይ ምንም አይነት መብት ኖሯት ለአንድ ቀንም ልታስተዳድረው ህጋዊ ሌጂቲሜት በሆነ ሁኔታ አሰብ ልታስተዳድረው አትችልም። በህግ በኢትዮጵያና በኤርትራ ጦርነት በሚደረገው ሁኔታ ውስጥ ግን ተጠቃሚው ማን ነው? የእውነት አብይ አህመድ ይህንን ጦርነት ለመጀመር ካሰበ፣ ቢሃይንድ ኦፍ ዲስ አብይ አህመድ ኦሮሚያ የምትባሏን ሀገር ለመመስረት የመጀመሪያው ጅማሬው ያ ነገርን እንትን ለማድረግ የሚፈልገው ነገር አለ ማለት ነው። ቢኮዝ ከኤርትራ ጋር የኤርትራ መንግስት ሬጂም ቼንጅ አድርጎ አሰብን ተቆጣጥሮ ሌጂቲሜት አድርጎ ሊኖር የሚያስችል ህግ በዓለም ላይ ስለሌለ በቅርብ ጊዜ ውስጥ የተባበሉት መንግስታት ድርጅት ማን ነበረ ስሙ? ይሄ አሁን ያለው አርጀንቲናዊ ሰውዬ ስለ ላንድ ሎክድ ሀገሮች እየተናገረ ነበረ። ዊ ዶንት ሃቭ ፓወር ቱ ቼንጅ ዘ ጂኦግራፊ ነው ያለው። ሶ ኢትዮጵያ ማን ስለሆነች ነው ጂኦግራፊ መቀየርና የተባበሩት መንግስታት ድርጅትን ህግ ማስቀየር የምትችለው? ሶ ነገ ላይ ዘ ሆል አፍሪካ እያንዳንዱ የአፍሪካ ሀገር በዚህ በኮሎናይዜሽን በዚህ የ1888 የበርሊን ኮንፈረንስ ላይ ያደረጉት እንትን እያንዳንዱ የአፍሪካ ሀገር ችግር አለበት። ሶ ለኢትዮጵያ የተፈቀደው ነገር ሌሎች ዓለማት ላይ የማይሰራበት ምክንያት የለም። ሶ ኢትዮጵያ የዓለምን ሰላም ልትበጠብጥ በህጋዊነት የኢትዮጵያን ኢንተረስት የሚያሟላ የዓለም አቀፍ ህግ አለ ብዬ አላምንም። ስለዚህ ይሄ ጦርነት ካስፈለገ ቢሃይንድ ኦፍ ዲስ ዋር የነ ቢንዛይድ ፍላጎት ምንድን ነው ወደሚለው መሄድ መቻል አለብን። ያን ማየት የማንችል ከሆነ ግን በሁለት ድሃ ሀገሮች ላይ የሰላማዊ ሰዎች ደም እየፈሰሰ ሀብታም ሀገሮች ኢንተርቴን የሚያደርጉበትና የራሳቸውን ፍላጎት ሊያስፈጽሙ የሚያስችላቸውን ፖሊሲ ሲቀርጹ ማየቱ እንደ ኢትዮጵያዊ ይሄ ሊቆጫችሁ ይገባል። ለእኛ እኛ ግን እኔ እንደ ኤርትራዊ የኤርትራ መንግስት በትዕግስት እስከ ጥግ ድረስ እየሄደ ነው። ያ ትዕግስት አልቆ ግን ወደዚህኛው ነገር እንትን ሲባል ኢትዮጵያ ውስጥ የጂኦግራፊ ለውጥ ነው ሊኖር የሚችለው። ቅድም እንዳላችሁት ነው፣ በሳውት ሱዳን በኩል የቤኒሻንጉል መሬት ኩዌሽን ማርክ ውስጥ ነው። በምስራቅ በኩል የሶማሊያ ኩዌሽን ማርክ ውስጥ ነው። በሰሜን በኩል የዚህ የአልፋሽካ ኩዌሽን ማርክ ውስጥ ነው። የነቲፒኤልኤፍና የነፋኖ የነኦነግ ኢንትረስት አለ። የኤርትራ መንግስት እያንዳንዱን ነገር ይሄን ይጠቀምበታል። እስከ መጨረሻው አስጨንቃችሁ ምርጫቹ ወደ ጦርነትና ለኤርትራ ላይ ያሰባችሁት ነገር አሰብ የኤርትራን ጂኦግራፊ ልትቀይሩ አሰብል ጥቀሙ። የመጨረሻ ጥያቄ ጠይቀህና እስኪ አጀስት የኢትዮጵያ መንግስት ድንበሩን ከፍቶ ማለት ነው ኤርትራ ውስጥ ያላችሁ ሙሉ ኤርትራውያን ኢትዮጵያ ውስጥ ግቡና እንደፈለጋችሁ አድርጉ ቢል ሙሉ ለሙሉ ገብታችሁ ማለት ነው የካርታ ለውጥ ማምጣት የምትችሉበት ደረጃ ላይ ናችሁላችሁ ኮምፔር ቱ ኢትዮጵያ ኢትዮጵያ ፖፑሌሽን ሬሽዮ ምን ለደወረስት ኬዝ ምን ታደርጋላችሁ? እኛ ኢትዮጵያ ኢትዮጵያ ላይ ምንም ነገር የኢትዮጵያን ሰላም ነው የምንፈልገው። ኖ ግቡ ብትባሉ ሙሉ እንኳን ግቡ ብትባሉ እንኳን ግቡ ማለት ኢን ሴንስ በምን ነው ሬሾ ታውጣላ ጦርነት ውስጥ ስትገባ እኮ አሁን አንተ ጦርነት ውስጥ ገብተን እየታገስናችሁ ነው አለው። አሁን እየታገስናችሁ ነው ስትል አሁን የኤርትራ ህዝብ አይ ቲንክ አራት ነጥብ አምስት ሚሊዮን ነው መስለኝ አ በአግባቡ ቢቆጠር ደግሞ፣ የኢትዮጵያ ህዝብ የጉደኛ ህዝብ ነው በነገር ላይ በአግባቡ ቢቆጠር ሁለት ሚሊዮን ህዝብ ነው። ሚሊንሚሚይ ጉደኛ ህዝብ ነውትዝብ እዛው ያስቀመጣችሁት ኮንስቲሽን አንቀጽ 39 አለና እሱን ተጠቀሙበት አትጣሉ፣ አትደባደቡ ብለን እንግዲህ ዘጠኝ ትንንሽ መንግስት ይኖራል ማለት ነው ግን ለአንዳ ናቸው ምናምን ስትልንዳንዳንደጨርሱ ኋላ አንደኛዋ ትነሳ እና ምን ትላለች እና አሜሪካ ዲክላሲፋይድ የሆነውንትን ቆይ በዚህ እንደውም እችን የመጨረሻ እንትን ዲክላሲፋይድ የሆነ እንትን አለ እና በሲአይ ውስጥ ዲክላሲፋይድ እንትን የሆነው አሜሪካኖቹ ራሱ ኢትዮጵያ እንደዚህ እንድትሆን አይፈልጉም አለችና እና በስተመጨረሻ ላይ ግን ሬብልሶቹ በዚህ ደረጃ ከደረሱ ከነሱ ጋር አብሮ መስራት ግዴታችን ነው። ኦኬ ቴንክ ዩ ቬሪ ማች። ትክክል ነሽ። አዝሎንጋዝ በዛ ሰዓት ላይ የቃኛው ስቴሽንን አሜሪካኖቹ እየተጠቀሙበት ስለነበረ ያለ ዛሬ ላይ ግን ዛሬ ላይ ግን ህዝባዊ ግንባር አርነት ኤርትራ የሚባል ኤርትራ ውስጥ አለ ሶ የአሜሪካ አዲስ አሁን ትራምፕ እንትናቸውን ቀይረው ከኤርትራ መንግስት ጋር በሰላም ቁጭ ብለው ማውራት ይፈልጋሉ። ይሄ የስቴት ዲፓርትመንት ፖሊሲ አለም ላይ ተቀይሮ አይደል? ያ ነው ሊሆን የሚችለው የኤርትራ መንግስት ከእንግዲህ በኋላ ከአሜሪካ መንግስት ጋር። ኢንፋክት ከትራምፕ የመጣ ጥያቄ ነው፣ ሪኩዌስት ያደረገው ራሱ። ሶ እናንተን ትዝብት ላይ ነው ሊጥላችሁ የሚችለው። ዜር ኢዝ ነቲንግ ዩ ክን ዱ። ጅቡቲ የእኛ ነች የምትሏትም፣ ቢካዝ ኦፍ ፍራንስ ሄዳችሁ አንድ ቀን ወሬ አውርታችሁ አታውቁም። ሰው የኤርትራ መንግስት እንግዲህ የእናንተ ፍራቻ ጅቡቲን የፈራችሁት በፈረንሳይ ምክንያት ከሆነ የኤርትራ መንግስት ደግሞ ከአሜሪካ ጋር ዲፕሎማሲውን ሲያደርግ የአሰብ ጥያቄ ያቆማል ማለት ነው። በእናንተ ሜንታሊቲ እንደ ሀገር ለምሳሌ ወደ ውጭ ሀገር ኤክስፖርት የምታደርጋቸው ነገሮች ምንድን ናቸው? በጣም ብዙ ነገር በጣም ብዙ ነገር፣ ቴዲ ፖታሽ አለ፣ ዚንክ አለ ማርብል አለ ግራናይት፣ ጎልድ አለ። በቅርቡ ደግሞ አሁን ደግሞ ዩራኒየም ተገኝቷል እየተባለ ነው። ጋዝ አለ፣ ኦይል አለ። ዛትስ ዋይ ኤርትራ ማንም የማይፈልጋት ሀገር የለም። ይኸውልህ ቴሪ እንደ ኤርትራ ያለ ጠንካራ ህዝብ እንደዛ አይነት ጂኦግራፊ ይዛ እንደዚህ አይነት ሪሶርስ ያላት ሀገር ሲንጋፖር ያለመሆን ኃጢያት ነው። መሆን ነው የሚቀለው። ግን ዓለም ይሄንን ያውቃል። የኤርትራ መንግስት የሄደበት ፖሊሲ ደግሞ ፍጹም አይደለም። ኤርትራን የአፍሪካ ህዝቦችን ነፃ የሚያወጣ አካሄድ ነው እየሄደ ያለ። የኛ ጠላታችን ፖሊሲ ኤክስፖርት የሚደረገው ይሄ ሁሉ ነገር ኤክስፖርት የምታረጉ ከሆነ የውጭ ምንዛሪ ይመጣል። ምን ምን ላይ ነው የሚውለው? ለምሳሌ እስከ ማውቀው ድረስ አንድ ሁለት እንግሊዛውያን ሄደው አስመራ እና ሀገር በጣም በትዝታ እያየሁኝ ነበር። ድሮ ከደርግ ጋር ስታደርጉ የነበረው ውጊያ፣ የወደሙ ታንኮችን፣ የፈራረሱ መንገዶችን እያየሁኝ ሚኒስትሮም ይጠርጓ አማርኛ የሚናገሩ በቃ እኛ ያኔ ነኝ የመሳሰሉ ኢትዮጵያውያን እያየሁኝ ይገርማል። በቃ በኢትዮጵያውያን በፖለቲከኞች ጉዳይ እንደ ተለያይተን ቀረን እያልኩኝ ስለ ውጊያው ከዚህ ቀደም ያነበብኩት ነገር ስለነበረ ይሄ የቀይ ኮከብ ዘመቻ እሱን እያስታወስኩኝ እያየው ነበርና በጣም ግን የገረመኝ ነገር ዋይፋይ የለም። ኢንተርኔት የሚባል የለም። ኢንተርኔት ካፌ አለ። ይሄ ሁሉ ነገር ኤክስፖርት የሚያደርግ ሀገር ከሆነ ገንዘቡ እየተይቀባ ነው መጠየቅ ተቻለ ይቻላል። ምንም ችግር የለው። የሆነ ተይዲ ዋን ኦፍ ዘ ወርስት ሳንክሽን ኤርትራን እንደዚህ ክሪፕል ያደረጋት ስዊፍት የሚባለው ሳንክሽን ነው። ስዊፍት ያው እንደምታውቀው ሞኒተር ነው የሚያደርገው። ምንም አይነት ነገር ትራንዛክሽን ማድረግ አትችልም። አደ ሴም ታይም ደግሞ ወደ ኤርትራ እኔ አሁን ቤተሰቦቼ በኮንስትራክሽን ቢዝነስ ውስጥ ያሉ ሰዎች ናቸው እና ኤኒቲንግ ወደ አሁን ወደ ኤርትራ ልትልቅ ስትል ሬድ ፍላግ ያበራል። ኤኒ ካምፓኒ ወደ ኤርትራ ሺፕመንት ስታደርገው ያ ካምፓኒ አይልክልህም። ሶ ያ ካምፓኒ ራሱ ይቀጣል ማለት ነው። የካናዳ ካምፓኒ ገብቶ ነበረ ያንን ሁላ ወርቅ ምናምን ካወጣ በኋላ መሸጥ እንደማይችል ያደረጉት ካምፓኒው የመጨረሻው የገባው ጉርስ እንዴት ነው ታዲያ ገንዘቡ የምትቀበሉት ያው እሱ እንግዲህ ይህንማ እንዴት እነግራለሁ ቴዲ ኤኒዌይ ቅድም አያና ትንሽ በቃም የስድስት ቢሊዮን ዶላር ከጣሊያን ጋር ቢዝነስ ዲል አድርገናል ስንል አያና የሚያው አለም የሚያውን ጂዲፒ ነው ሻቢያ ስድስት ቢሊዮን አይደለም ከስድስት ትሪሊየን አሁንም ደግሞ ማይኮ ቁጥር አያቅም በለኝ። ብሊቭ ሚ ሻቢያ ከስድስት ትሪሊየን በላይ አለው ብዬ ነው እኔ ማም ነው። ስለ አሃዝ ደግሞ ምን ያህል እውቀት እንዳለኝ ደግሞ ዋን ቱ ዋን ኔክስት ታይም እንደዚ ጀነራል ኖሌጅም መፈታተሽ እንችላለን። አያና ኤኒዌይ፣ ቴዲ ቴንክዩ ቨሪ ማች በጣም አመሰግናለሁኝ ትንሽ